ሰላም ጤና ይስጥልኝ ውድ አድማጮቻችን፣ ወደ እለቱ አጫጭር ዜናዎች እናልፋለን። ህወት የፌዴራል መንግስቱ ሐሙስ ሌሊት በትግራይ ኃይሎች ላይ የድሮን ጥቃት በመፈጸም ጉዳት አድርሷል ሲል በወጣ መግለጫ ከሷል። ህወት መንግስት በጥቃቱ የፕሪቶሪያውን የግጭት ማቆም ስምምነት ሙሉ በሙሉ ጥሷል በማለት ወንጅሏል። ዳግም የሚቀሰቀስ ጦርነት በሁለቱም ወገኖች ላይ ከፍተኛ ውድመት ያደርሳል በማለት አስጠንቅቋል። መንግስት ስምምነቱን ለሌላ ዙር የዘር ማጥፋት መሳሪያነት እየተጠቀመበት ነው ሲል የከሰሰው ሲሆን ህወት የአፋር ክልላዊ መንግስትም ለጸረ ትግራይ ታጣቂ ቡድን ነጻ መሬት በመፍቀድ የላዙር ጦርነት ማስፈጸሚያ እየሆነ ይገኛል በማለት ክስ አቅርቧል። ይህ በእንዲህ እንዳለ የህዋት ሊቀመንበር ደብረጽዮን ገብረ ሚካኤል ፌዴራል መንግስቱ ጠባጫሪ ድርጅቶችን እንዲያቆምና ለግጭት ማቆም ስምምነቱ ተገዥ እንዲሆን የተመድና የአፍሪካ ህብረት ዲፕሎማሲያዊ ዲፕሎማሲያዊ ግፊት እንዲያደርጉ ለተመድ ዋና ጸሐፊ አንቶኒዮ ጉተረዝ እና ለህብረቱ ኮሚሽን ሊቀመንበር መሐመድ ዮሱፍ ዛሬ በላኩት ደብዳቤ ጠይቀዋል። ደብረ ጽዮን አፋር ክልል ውስጥ በፌዴራል መንግስቱ የሚደገፈው ታጣቂ ቡድን ከትግራይ ጋር ግልጽ ግጭት ውስጥ ገብቷል ሲሉም ከሰዋል። ደብረ ጽዮን ፌዴራል መንግስቱ ሐሙስ ሌሊት በትግራይ ኃይሎች ላይ ፈጽሞታል ያሉት የድሮን ጥቃት ሁኔታው አደገኛ በሆነ ደረጃ የሚያሳስብ መሆኑንም በመግለጽ አስጠንቅቀዋል። ስምረት ፓርቲ በበኩሉ የትግራይ ጸጥታ ኃይሎች ኋላ ቀሩ የህወሓት ቡድን መጠቀሚያ እየሆናችሁ መሆኑን የትግራይ ህዝብ እናንተን የጸጥታ ኃይል አባላት በጥርጣሬ ሊመለከታችሁ ተገዷል ሲል ባወጣው መግለጫ ከሷል። ፓርቲው ትግራይን እንደ ግል ንብረታቸው የሚቆጥሩ የህወሓት ቡድን ኋላ ቀር መሪዎች ትግራይን ከቀውስ ወደ ከፋ ቀውስ እያስገቧት ይገኛሉ ሲል ወቀሰ ሲሆን የህወሀት ቡድን የሻዕቢያ መጠቀሚያ ሊያደርጓችሁ እየተዘጋጁ ነው በማለት የትግራይን ህዝብ ያስጠነቀቀው ስምረት ቡድኑ በትግራይ ህዝብ ዘንድ ተቀባይነት ስላጣና የሻዕቢያን ተልዕኮ ለማስፈጸም ሲል ታጣቂዎቹን ሰሞኑን ወደ አፋር ክልል አስገብቷል በማለት ከስቷል። ይህ ድርጊት የፕሪቶሪያውን የግጭት ማቆም ስምምነትና ህገ መንግስቱን እንደሚጥስም ፓርቲው አመላክቷል። ፓርቲው የትግራይ ህዝብ የኤርትራን መንግስትን ሊቃወምና ልጆቹን ከጥፋት ሊታደግ ይገባል በማለት ጥሪ ያቀርባል። የኢትዮጵያ አየር መንገድ የአሜሪካ ፌዴራል አቪዬሽን ባለስልጣን በቅርቡ ያወጣው ጊዜያዊ መመሪያ ከአሜሪካ ጋር የሚያገናኙ በረራዎችን እንደሚያስተጓጉልበት ማምሻውን ባወጣው መግለጫ አስታውቋል። ሆኖም በአሜሪካ ውስጥ በሌሎች አየር መንገዶች ተሳፍረው ወደ ኢትዮጵያ አየር መንገድ የሚገናኙ ተጓዦች አንዳንድ የመርሃ ግብር ለውጦች ወይም ተጨማሪ ማረጋገጫ ሂደቶች ሊገጥሟቸው እንደሚችሉም አየር መንገዱ ገልጿል። አየር መንገዱ እነዚህ ተጓዦች ለጉዟቸው ተጨማሪ ጊዜ እንዳይዙና ዝርዝር የበረራ ትስስ ስር መረጃዎችን ከሚጠቀሙባቸው አየር መንገዶች አስቀድመው እንዲያረጋግጡ መክረው አለ። ወደ ሌላኛው ዜና ስናልፍ ቦይንግ ኩባንያ ኢትዮጵያ ውስጥ ከተከሰከሰው አውሮፕላን ጋር በተያያዘ የተመሰረተበትን የወንጀል ክስ የፌዴራል ፍርድ ቤት ውድቅ አድርጎታል። ፍርድ ቤቱ የወንጀሉ ክስ ውድቅ የተደረገው የፍትህ መስሪያ ቤቱ አቃቢ ሕግና ኩባንያው ጉዳዩን በድርድር ለመፍታት የደርሱበትን ስምምነት በማጽደቅ ነው። ስምምነቱን ያጸደቁት ዳኛ ግን የክሱ ውድቅ መሆኑ የሕዝብን ጥቅም ያስጠብቃል በሚለው መከራከሪያ እንደማይስማሙ ገልጸዋል። ቦይንግ በምትኩ 1.1 ቢሊዮን ዶላር የሚከፍል ሲሆን ከዚህም ውስጥ 244 ሚሊዮን ዶላሩን ለቅጣት 445 ሚሊዮን ዶላሩን ደግሞ ለአደጋው ተጎጂ እጆች ካሳ ይከፍላል ተብሏል። በብራዚል በተነሳው ኃይለኛ አውሎ ንፋስ አምስት ሰዎች ሲገድል ከ430 በላይ ሰዎችን መጉዳቱ ተሰማ። ደቡብ ብራዚልን የመታው ቶርኒዶ የተሰኘው አውሎ ንፋስ አምስት ሰዎችን ሲገድል 430 ሰዎች በላይ ደግሞ ጉዳት ማድረሱ ተሰምቷል። አውሎ ንፋሱ በሰዓታት ከ1 180 እስከ 250 ኪሎ ሜትር ይምዘገዘግ ነበር ተብሏል። አውሎ ንፋሱ ክፉኛ የተጎዳቸው ራዮ ቦኒቶ ዲንጉ የተባለች ወደ 14 ሺህ ሕዝብ የሚኖርበት ከተማ ናት። ከተማ ናት። የዓይን እማኞች ለፈረንሳይ ዜና አገልግሎት አውሎ ነፋሱ መኪኖችን እንደ ወረቀት እያንከባለለ ወስዳቸው ነበር በማለት የወጀቡ ክብተት ገልጸዋል። የአካባቢው ባለስልጣናት በበኩላቸው ይህ ዜና እስከጠናከረበት ጊዜ ድረስ አምስት ሰዎች ሞተው ከ430 ሰዎች በላይ ደግሞ መጎዳታቸውን ገልጸዋል። የሟቾች ቁጥርም ከዚህ በላይ ከፍተኛ ቁጥር እንደሚመዘገብም ተሰግቷል።